ብቻ አክሽን ቢደረግ ከዛ በኋላ በቃ ሚዲያ ላይ ነው የሚሰማ። አሁን እንደዚህ ሆኖ መታወቁ እውነት እግዚአብሔር ይወድሻል። በእውነት ነው የምለው። ምን ሊሰማኝ ይችላል ብለናል። እዚህ ጋ ዋናው ነገር እኔ መትረፌና ነገ ደግሞ ነው ያሳያቸዋል። ስለዚህ በማንኛውም ጊዜ እናሳት መጥቶ ሊያጠቃኝ ይችላል። ስለዚህ ለሕይወቴ ከትናንቱ በላይ እንዲሁም ከዚህ በኋላ ያለው ነገር በደንብ ያሰጋኛል። ገባ አጠገቤ ማንም ሰው የለም የሚረዳኝ፣ የሚከላከልልኝ። ገባ ብቻዬን ነኝ። ወንድሙን አንድ እጁን የተገነጠለው በማድረጉም አልደሰትም። ከባድ ነው፣ ሰው ለወንድሙ ነፍስ ይገላል። በያረገውም መረጥ ነበር። ለበጎ ነው ይህ ነገር። እውነት ልትወጣ ስለሆነ ነው እናንተ መምጣታችሁ። አሁን የበጀው ምንድን ነው?

አሁን እሱን ለማግኘት ነው እዚህ የመጣ ነው አለ። አሁን እሱ የት ነው ያለው? ማዘር ይሁሉ እርስዎ እሱን መደበቃችሁ። አሁን እሱ ወንጀለኛ ነው፣ የሚፈለግ ሰው ነው። ስለዚህ እሱን ለመደበቅ እንዳይሞክሩ። ኑ፣ እኛ እናጣራ የመጀመሪያው በደል ሳያንሳ እንደገና እሱ ሞቶ እሷ ቀለበቷን አድርጋ ቤቷን ሙዚቃ ከፍታ፣ ያው እንዳየነው ከእናንተው ጋር ነው ያየነው፣ ስትጨፍር ነበር። እንሰማለን እኮ እኛ ሁሉንም ነገር እንሰማለን። አይሆንም በማለት ነው እና ስለዚህ እናቱን ልጅ እኮን ያስገደለች ወንድሙን ነው ያጣው። ስለዚህ ትናንትና ለፍቶ በሰራው ቤት ውስጥ ትናንትና ገብታ እንደገና ያም ሳያንስ ለማስመሰል እንኳን ጊዜ ሳይኖራት በዛን ቀን ስትጨፍር ሲያት ምን ሊሰማው ይችላል? አንተ ብቶ ምን ታደርግ ነበር? የወንድሜ ሚስት እንዲህ ብታደርግ እንደ ራስ ነዋ ማየት፣ ሁሉንም ነገር እኔ አሁን እያልኩት ያለሁት ምንድን ነው? ይሄ እንደዚህ ማድረጉ አግባብ ነው ወይ? እኛን ተገና አድርጎ እኛን ተጠቅሞ እሷ ላይ ጥቃት ማድረሱ አግባብ ነው ወይ? እርሶስ እንደው ሕሊና እንዳለው ሰው እኛ ስቱዲዮ ድረስ መጥተዋል፣ ነገሩ ይጣራልም ብለዋል። ነገሩን እኛ ለማጣራት ምንድነው የተፈጠረው? ማነው ወንጀለኛ እዚህ ውስጥ ያለው? ብለን እኛ ጥረት በምናደርግበት ሰዓት እኛን ተገና አድርጎ ወንጀል መስራት። እግዚአብሔር ስታሲ ሰላም አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜታ ብሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም መልካም አስተያየት እና ስለምታበረታቱኝ በቅንነትና በመልካምነት ሰብስክራይብ ላይክ ሼር ስለምታደርጉልኝ ከልብ አመሰግናለሁ። ክበሩልኝ። የኢትዮጵያ ሀገራችን ሰላም ያደርግልን እና ያው ላይክ ሰብስክራይብ በቅንነትና በመልካምነት አትርሱ። ቅንነትና መልካምነት ለራስ ነው ማለት ነው። ዛሬ እንግዲህ ቲናን ይዤላችሁ መጥቼ ያለው ያው ቲና ያው ባለፈ እንግዲህ ባለቤቷ በሞተ በቀብሩ ቀን ቀለበት አስራ ለች በማለት ያው የባሏ እህት እና ወንድሟ ያው እንግዲህ ተናግሮ ነበረ። እሷ ግን በጭራሽ እንደዚህ አይነት ነገር እንዳላደረገች በቀብሩ ቀን ቀለበት እንዳላሰረች ነበረ እንዳላሰረች ነበረ፣ ቀለበት ማለት ነው። እና ያው የእሱ እህትና የሟቹ እህትና ወንድም ግን ቀለበት አስራለች፣ በእሱ ቀብር ቀን እንዴት ቀለበት ታስራለች? በማለት ተናግሮ ነበረ። ቲና እንግዲህ ከዛ በኋላ ወንድማችን ዘላለም እንግዲህ ታውቃላችሁ በጣም መልካምና ቅን ወንድማችን ያው ቤቷ ድረስ በማቅናት ያለው ነገር ተነጋግሮ እንዲፈቱ ነበረ። ከዛ በኋላ ያው እሷ ጋር ያው ከሱ ጋር ከተገናኙ በኋላ ያለው ነገር ተነጋገሩ። ከዛ በኋላ ግን የሟቹ ወንድም እንግዲህ ቲናን ያው ጉዳት እንዳደረሰባት ወንድማችን ዘላለም ተናግረዋል። ያው እንዳያችሁት ነው፣ ሁላችንም አይተነዋል ቪዲዮን። በጣም ያሳዝናል ማለት ነው። እንግዲህ ያው በጩቤ ነው የወጋት እና በጣም ያሳዝናል ያው እሷ ለዚህ ነበረ የዛ ዕለት ስትመጡ ጋር የዘጋሁባችሁ። እነሱ እኔን ሊገሉና እኔን ከገደሉ በኋላ ያው ንብረቱ ለማውረስ ይፈልጋሉ። ያው ከዚህ በፊትም እንግዲህ ባለቤቴ በጣም ብዙ ነገር ሲያደርሱበት ነበረ። አሁን ደግሞ እሱ ከሞተ በኋላ እኔን ደግሞ ያው የት እንዴት እንደ መሆን አላውቅም። ያው እኔም ደግሞ ተራቸው እንግዲህ እንደሱ ሊያሰቃዩኝ ነው። ያው እንግዲህ ያው በጩቤ እንግዲህ ጉዳት አድርሶብኛል በማለት እንግዲህ ሐኪም ቤት ሁላ ተኝታ ያው ዶክተር የሱፍም ያለው ነገር ያው ተናግረዋል ማለት ነው። ቤተሰቦች እንግዲህ ቲና ያው ታማ እንግዲህ ባደረሰባት ጉዳት ያው ተኝታለች ማለት ነው። ያው ዘላለም ወንድማችንም እንግዲህ ከነሱ ጋር እንዳያችሁት ሲሯሯት ከነሱ ሲታገል ቀን ለሊት አይልም፣ እንዳያችሁት በጣም ነው እንግዲህ ለመልካም ነገር በጣም ምርጥ ጋዜጠኛ ነው ማለት ነው። በዛ ላይ ሚዲያው ታማኝ ሚዲያ ነው እንግዲህ ድኳ እሺው ይባላል። በጣም ደስ የሚል ከተጎዱ ከተበደሉ፣ ሐዘን ከደረሰባቸው በደልና ግፍ ከደረሰባቸው ነው የሚቆም ማለት ነው። ዘላለም እና ያው በድጋሚ እድሜና ጤና ይስጠውላለሁ ቤተሰቦቼ ማለት ነው እና ያው አሁን ቲና እንግዲህ ጉዳት አድርሶብኛል ብላ እንግዲህ ተኝታለች። ያው ይሄ ጉዳት ያደረሰ ደግሞ የባለቤቷ ወንድም ነው። ያው የሟቹ ወንድም ነው ማለት ነው። እንደዚህ ያው በጩቤ ነው እንግዲህ የወጋት ማለት ነው። እና በጣም ያሳዝናል ቤተሰቦች ማለት ነው። ከባድ ነው፣ ብቻ ከባድ ነው። ለማንኛውም ነገር እንደ እንደ ፍቅር የመሰለ ነገር የለም። በተለይ ከባል ቤተሰብ ከማንኛውም ሰው ቢሆን ፍቅር የመሰለ ነገር የለም። በዛ ላይ ደግሞ እሷ ለመውጋት ከመሮጥ ተነጋግሮ ያለ ነገር ቢፈታ የተሻለ ነው። የሰው ሕይወት ቢጠፋ ከባድ ነው ማለት ነው። አሁን እሷ የዛ ሰዓት ከባድ ነበረ ማለት ነው እና መሞትም አለ ማለት ነው። ያው እንግዲህ አሁን እንግዲህ ደህና ነኝ ብላለች። ያው ዶክተሩም ያለ ነገር እንግዲህ ተናግሯል ያው፣ ደግሞ በጣም እንደፈሰሰ ምናምን ተናግሯል ማለት ነው። የባለቤት የባለቤቷ ወንድም ደግሞ እንደው ብጨርሳት ምናምን ብሎ አሁንም እየዛተ ነው ማለት ነው። እና ጥሩ አይደለም፣ አግባብ አይደለም። እንደነገርኳችሁ ከባል ቤተሰብ ጋር ያለው ነገር በፍቅር በፍቅር አታራሱ። ማይሆን ነገር ከሆነ ተነጋግሮ በፍቅር በጠረጴዛ ዙሪያ ማውራቱ የተሻለ ነው። እልህ ከመገባባት አንዱ ከማጥፋት ይሻላል፣ መቆጠብ ይሻላል ማለት ነው። እና የትኛው ዘመናችን ነው እንደ ጥለነግ የምንሄድ ነገር? ቁጭ ብሎ በጠረጴዛ ዙሪያ ተነጋግረው ቢፈቱት የተሻለ ነበረ ማለት ነው። እና ያው እህቱም ደግሞ እኔ ምንም ነገር አልሰማሁም፣ ግን እሷ ለማስታመም እንኳን ቤቷ ለመሄድ ትገላምጠናለች። ያው ብዙ ነገር ነው ያወራች ማለት ነው። ብዙ ነገር እንግዲህ ብዙ ነገር ብዙ ነገር እንግዲህ እያደረገችን ነበረ። እኔስ መች አስታመምኩት? ለማስታመምም አልሰጠችንም። አሁንም ደግሞ ይሄ ልታስገድለው ነው ምናምን ብላ፣ ሌላው ደግሞ በጩቤ እንደወጋቱላ እኔ መች አወቅኩ፣ እኔ ምንም ነገር የሰማው ነገር የለም በማለት ተናግራለች እህትዮ ማለት ነው። እና ብቻ ሙኒም እውነቱ ማንን ማንጋ እንደሆነ አይታወቅም ማለት ነው እና ግን በመሀል ያው እንግዲህ ቲና እንግዲህ ጉዳት ደርሶባታል። በጣም ከባድ ነው። ያው ቲናም እንግዲህ ተሽሎኝ ልውጣ እንጂ ዘላለም እኔ አልለቃቸውም እነዚህ ሰዎች ብላ እንግዲህ ያው ለዘላለም እንግዲህ ተናግራለች። ዘላለምም ደግሞ ያለ ነገር በንግግር ቢሆን የተሻለ ነው በማለት ያው እንግዲህ፣ እሱ ያው በመነጋገር የሚያምን ሰው ነው። ስለዚህ ማንኛውም ሰው ወደ ሌላ ነገር ከሚያመራ በመነጋገር የማይፈታ ነገር የለም። እና በመነጋገር ከሆነ ምንም አይነት ነገር እንትን አይልም ማለት ነው። በመነጋገር ጥቅም እንጂ ጉዳት የለው ማለት ነው። ግን አሁን አስቡ። አሁን አስቡ ማለት ነው። እና በዛ ላይ ደግሞ እሷ ትልቅ ናት። ጌት እንዳገኘችው ልጅ እንደማይወልድስ እኔ እስከዛሬ አልሰማውም ነበረ ልጅ ማይወልደ ከሆነ ስለምን አገባችሁ? ለምን አብራ ሆነች? ለምን አሁን ታወራለች? ብላለች እንግዲህ እህቲት ማለት ነው እና ያው ልጅ ሚሰጥ እንግዲህ ያዋላህ ነው ማለት ነው እና እህቲትም እንግዲህ በጣም እንግዲህ በጣም እንግዲህ ተሰምተዋት ስለሷ እንግዲህ ስለ እሷ መጥፎነት ነው በአጠቃላይ የምታወራ ማለት ነው እና ጥሩ እንዳልሆነች ምናምን ከዚህ በፊት ደግሞ የነበረችት በጣም ጥሩ በጣም አሳቢ በቃ ሁሉም ቤተሰብ ደግሞ የሚወዳት ሁላችንም፣ በቃ እንደ እናት፣ እንደ እህት፣ እንደ ሁሉም ነገር ነበረች። እቺ ግን እንደ እሷ አይደለችም በማለት እንግዲህ ስለ በፊቱም እንግዲህ አውርታለች ማለት ነው እና በጣም ያሳዝናል። አልሞኔም ማለት ነው። በጣም ከባድ ነው ብቻ፣ በጣም ከባድ ነው። ያው እንግዲህ ቲና ይዞሽ ሁሉም ነገር ያልፋል። አንቺን ደግሞ ቆ አሁን ተሽሎ ልነሳ እንጂ አለቃቸው ምናምን መቲ፣ አንቺም ጥሩ አይደለም እንደዚህ እልህ አትጋባቢ ማለት ነው። እልህ ጥሩ አይደለም እልህ ለማንም ሳይጠቅመ ማለት ነው ይጎዳል እንጂ፣ በእልህ ሳይሆን በፍቅር በመነጋገር ያለው ነገር በመፍታት ነው እንጂ። አሁን ደግሞ አንቺ ተነስተሽ ደግሞ ከነሱ ጋር ግብ ግብ ብትፈጥሪ ሌላ ነገር ሊከሰት ይችላል ማለት ነው ቲና እና ነገሮቹ ያው በማስተዋል ቆም ብሎ በማሰብ ያው እንጂ ያው አሁን አንቺም እንግዲህ ተናደሽ እኔ ያለቃቸውም ብቻ ይሻለኝ እንጂ ምናምን ብላ እንግዲህ ቲናም እንግዲህ ያው እንግዲህ ለዘላለም ለወንድማችን ተናግራለች፣ እና ጥሩ አይደለም ያው ደስ የሚለው ነገር እንግዲህ ዘላለም ወንድማችን እንግዲህ ከጎኗ ነው። እሱም እጁ በጣም ተጎድተዋል። በጣም ያው ከብዙ ሰው ጋር ነው እንግዲህ የሚሯሯጥ እሱም እንዳያችሁት፣ ያው አላህ ይጠብቀው እንጂ ከብዙ ሰው ድብድብ ብዙ ነገር። አሁን ደግሞ ያው እጁ እንደታሸገ አይታችሁታል ማለት ነው እና በጣም ከባድ ነው የእነሱ ስራ ማለት ነው። እና ለምን የመልካም ነገር ላይ ስለሚያተኩሩ ብዙ ነገር እየደረሰባቸው ነው ማለት ነው እና ያው እነሱም እንግዲህ ላይ ጠብቃቸው ላለው በቤተሰቦቼ ማለት ነው። እንግዲህ ያው እንደነገርኳችሁ ያው ቲና እንግዲህ ትንሽ ጉዳት ደርሶባት ተኝታለች ማለት ነው። ያው ቲና እንግዲህ ይሻላታል ብለን ተስፋ እናደርጋለን። ያ ሹፌሯም ደግሞ ያለው ነገር ጠቅላላ ተናግረዋል። እንደሚገሏት ሻይ በጣም ስለምትወድ በሻይ ሁላ መድኃኒት እንዲሰጧት ግን እኔ ብዙውን ጊዜ ያኔ እንድሰጣት በሻሂ አድርገህ ስጣት ብሎኝ ብዙ ጊዜ በቂ ብር እንሰጥሃለን ብሎ ብዙ ጊዜ ጋብዞ ነበረ። ግን እኔ አልፈለግኩም። እኔ እንደዚህ አይነት ነገር አላደርግም ብዬ እምቢ ነው ያልኳቸው፣ ብለዋል ማለት ነው። ያው ሹፌሯ ማለት ነው። በጣም ተማኝና መልካም እንግዲህ ሹፌር ነው። ሌላው ቢሆን ትንሽ ራሱ እንትን ቢሉት ያው አሳልፎ ይሰጥ ነበረ። ግን ይሄ በጣም ታማኝና መልካም ሰው ነው፣ ሹፌሯ ማለት ነው። እና ቤተሰቦቼ እንግዲህ ሁላችሁም ሀሳብ፣ አስተያየታቸው አይለየን። እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸው እንድታደርጉኝ በአትጎ ተጋብዛቸዋለሁ። ዛሬ ይዤላቸው የመጣው የቲና እንግዲህ ታሪክ ነበረ። ሰላማችሁ ይብዛልኝ።